ከእጀ ሀይል ላይ ሆና ቁርአን መቅራት እንዴት ይታያል? ሰላሙ ዓለይኩም ወራህመቱላሂ ወበረካቱ። እናቴ ክፍል ሀገር ናት እና በጣም አስቸጋሪ ነው ሀገሩ በጣም ሌባ ይበዛል እና ጥበቃ እንዲሆንላት ግቢ ውስጥ ውሻ አስገብተናል። እንዴት ነው ከሸሪያው አንፃር? ቤት ውስጥ አባትም ስለሌለ በጣም ስጋት አለው አካባቢው ይላል ሁለተኛው ጥያቄ ሁለት ለትዳር የሚፈላለጉ ሰዎች ተያዩ እና ተስማሙ ነገር ግን የሚጨርሱት ሀጃ ስለነበረባቸው ሶስት ወር እንጠባበቅ ተባብለው እስከዛ በጥንቃቄ በተገደበ መልኩ በቴሌግራም ማውራት ይችላሉ ጀዛኩሙላህ ኸይር የሚል ያው ኡስታዝ እኔ ወስዋስ በጣም ነው ያስቸገረኝ እኔ ተቸግሬ ሰውም አስቸገርኩኝ። እንደሚሻለኝ አላውቅም። በተለይ በጣሃራ ዙሪያ ማፈሰ ውሃ አይበቃኝም። የሚታየኝ ነጃሳ ብቻ ነው። አንድ የተነጀሰ ነገር ለማጣሀር ምን ያህል ውሃ ይበቃዋል? እኔ ኢስራፍ ውስጥ ወድቅ ያለሁ አላህ በኢስራፍ እንዳይጠይቀኝ እንዳይቀጣኝ እፈራለሁ። የወንድማማቾች ሚስቶች አንደኛዋ ለአንደኛዋ ሲህር ሰራችብኝ ብላ ተጣላቻት። እሷ ግን አልሰራችም። ዝምድና መቁረጥ ነው። ምን ማድረግ አለብን? ወንድማማቾችም ተጣሉ። እኔ ጓደኛ ነኝ። ምን ላደርግ? የሚል فاغتنم

አስቸጋሪ ነው። ሀገሩ በጣም ሌባ ይበዛል እና ጥበቃ እንዲሆንላት ግቢ ውስጥ ውሻ አስገብተናል። እንዴት ነው ከሸሪያው አንጻር? ቤት ውስጥ አባትም ስለሌለ በጣም ስጋት አለው አካባቢው ይላል። በመሰረቱ ውሻ ቤት ውስጥ መኖር የለበትም። የተፈቀደው ለአደን የሰለጠነ ውሻ ማሳነን፣ እንስሳትን ለመጠበቅ ለነዚህ ነው የተፈቀደው። ለቤትና ለንብረት ለህይወት ጥበቃስ ውሻን መጠቀም ይቻላል ወይ? የተወሰኑ ሊጋውንት ኢብኑ ዑሰይሚን ጨምሮ ለእንስሳት ለንብረት ከተፈቀደ የሰው ልጅ ህይወት ከእንስሳት ከንብረት በላይ ነውና ውሻን ቤት እንዲጠብቅ ማድረግ ይቻላል የሚል አቋም አላቸው። ሸርሕ ሷሒሕ ሙስሊም ሌሎችም ላይ እንደጠቀሱት። ነገር ግን በዘበኛ ጥበቃ በአደገኛ አጠር በሆነ መልኩ መከላከል ከተቻለ ይሄን ማድረግ ከቦታው ካሉበት ቦታ አንፃር እነዚህ ነገሮችን ማግኘት ካልተቻለ ኢንሻአላህ ተዓላ የተባለው ስጋት በትክክል ካለ መጠቀም ይቻላል። ነገር ግን ቤት ውስጥ እንዳይገባ እቃዎች እንዳይነካካ ማድረግ ያስፈልጋል። ሌላኛው ጥያቄ ሁለት ለትዳር የሚፈላለጉ ሰዎች ተያዩና ተስማሙ። ነገር ግን የሚጨርሱት ሀጃ ስለነበረባቸው ሶስት ወር እንጠባበቅ ተባብለው እስከዛ በጥንቃቄ በተገደበ መልኩ በቴሌግራም ማውራት ይችላሉ። ጃክሙላ ኸይር ሚን የቀረ ሐጃ ካላቸው የቀረ ሐጃ ካላቸው ሐጃቸውን በስልክ ደውለው አሊያ ደግሞ ቤተሰብ አስቀምጠው በቤተሰብ ፊት ማውራቱን የሚሻል በቴሌግራም በሶሻል ሚዲያ ሜሴጅ መገናኘቱ ወደ ሌላ ነገር ሊያስገባ ይችላል። ወደ ግልጽ ሐራም ዚናም ካ ያስገባ የአፍ የእጅ ዚና ሊኖር ይችላል እና በሩ መዘጋትን ያለበት ሶስት ወር እስኪደርስ ድረስ መሀል ላይ ሆነ ነገር ከተፈጠረ ስልክ ደውሎ ሰላም አለይኩም እንዲህ ነገር ነበረ፣ ምን ትላለህ፣ ምን ትያለሽ ይቻላል። ይህም በየጊዜው መደጋገም የለበትም። ሀሳቦችን በማስታወሻ ይዞ አንድ ጊዜ ደውሎ ማናገር፣ ቤተሰብ አስቀምጦ በአካል መገናኘት፣ በስልክና በመሰል ነገሮች ካልተቻለ የግድ ያለው አማራጭ ብቸኛው መንገድ ቴሌግራም ከሆነ ሸሪዓን በጠበቀ መልኩ እንደ ባዕድ እንደ አጅነቢ ሐጃን ማቅረብ ሐጃን መጠየቅ ይቻላል። ግን መነጋገር የሚለው ሰፊ ነው። ስለምንጋባ ጉዞ ስለጀመረን እያሉ ከኒካህ በፊት እንዲሁ እንደዚህ አይነት መንገዶች ያልተፈቀደ ንግግር የሚነጋገሩ አሉና ይህ አግባብ አይደለም። አንድ ሰው በምን እንዳኮረፈ የማይታወቅ አጅነቢ ሆኖ ሰላምታ የማያቀርብ ከሆነ ካላናገረ ሴቷ ማናገር አለባት። ብዙ ግልጽ አይደለም። አጅነቢ ከሆነ ሲጀምርም ሴት ልጅ ሱን ማናገር የለባትም ካኮረፈ ያኮረፈበት ምክንያት ምንድነው? ሙስሊም ከመሆኑ አንፃር ማለት ለምን አኮረፈ ብሎ መጠየቅ፣ አጅነቢም ቢሆን መኮራረፍ የለባቸው። ሁለቱ የተለያዩ ናቸው። መናገር፣ መሳሳቅ እና መኮራረፍ ሁለቱ የተለያዩ ናቸው። ቤተሰብነት፣ ጉርብትና የሆነ ነገር የሚያገናኝ ከሆነ ከሱ ፊትና የማይፈራ አይነት ሰው ከሆነ ሲገናኙ ሰላም አለይኩም ብሎ ማለፍ አግባብ፣ ነገር ግን አጅነቢ እስከሆነች ድረስ አጅነቢ እስከሆነ ድረስ እንደ ማሕረም፣ እንደ ቤተሰብ የእሱ ማኮረፍ አያስጨንቅም። ካልበደሉት ሴቷ መናገር አለባት ማናገሩ ግዴታ ከሆነባት እንዲነጋገሩ የሚያደርግ ነገር ካለ አዎ ማናገር አለባት። ነገር ግን ሴትና አጅነቢ ወንድና ሴት ከሰላሙ አለይኩም ውጪ ሌላ ንግግር ውስጥ መግባት ስለሌለባቸው ሰላም አለይኩም ብላ ትለፍ። መልስ ከሰጠ አላኮረፈም ማለት ነው። ይሄም ሌላ ችግር ውስጥ የማያስገባ ከሆነ ሰላም አለይኩም ማለት ነው። የወንድማማቾች ሚስቶች አንደኛዋ ለአንደኛዋ ሲህር ሰራችሁብኝ ብላ ተጣላቻት። እሷ ግን አልሰራችም ዝምድና መቁረጥ ነው። ምን ማድረግ አለብን? ወንድማማቾችም ተጣሉ። እኔ ጓደኛ ነኝ፣ ምን ላደርግ የሚል አንድ ሰው ራሱ በራሱ አንደበት ስሕር ሰርቼ ብሃለው ሰርቼ ብሻለው ሳይል፣ ወይም ሁለት ታማኝ ሰዎች ስሕር ሰርቶብሃል ሰርታ ብሻለች ሳይሉ፣ በጥርጣሬ ብቻ ስሕር ሰርቶብኛል ማለት አይቻል፣ ሐራም የሰው ስም ማጥፋት። በአላህ ላይ ሊኖረን የሚገባ ተወኩልም ማድክም ከዚህ ብቸኛው ሲህር ማረጋገጫ መንገድ አድራጊው አድርጓል የተባለው አካል አድርግ ያለው ብሎ መናገሩ ወይም ሁለት ሰው ታማኝ ሰው በመስከሩ፣ ከዚህ ውጪ ሲህር ሰርቶብኛል ማለት ፈጽሞ አይቻልም። ወንጀል። በዚህ መጣላትም አይገባም በዚህ መጣላትም አይገባም። በዚህ ከተጣሉ ያለውን የሸሪዓ ሕክም መናገር ሲጀምር መጥፎ ተርታሪ አይቻልን በሲህር መጠርጠር ደግሞ ከባድ ነው ብሎ መምከር፣ በቤተሰብ በሽማግሌ ለማስታረቅ መሞከር እሺ ብለው ከታረቁ አልহামዱሊላ ካልሆነ እነሱ እንደጋግሞ ከማስታወስ ጋር ዱዓ ማድረግ ነው ሌላ ጥያቄ ያው እኔ ወስዋስ በጣም ነው ያስቸገረኝ እኔ ተቸግሬ ሰውም አስቸገርኩኝ እንደሚሻለኝ አላውቅም በተለይ በጠሃራ ዙሪያ ማፈሰው ሃይ በቃኝ ሚታየኝ ነጃሳ ብቻ ነው አንድ የተነጀሰ ነገር ለማጣህር ምን ያህል ውሃ ይበቃዋል? እኔ ኢስራፍ ውስጥ ወድቅ ያለሁ አላህ በኢስራፍ እንዳይጠይቅኝ እንዳይቀጣኝ እፈራለሁ። ወስዋስ ከሸይጣን ሱረቱ እናስን ስንቀራ አለዚ ወሱሱ ፊ ሱዱር ናስ የሚለው ውስጥ ይካተታል። እስትንጃ ላይ፣ ሶላት ላይ፣ ሌሎችም ግዴታዎች ላይ በአግባቡ እንዳልተወጣን እንዲሰማን ያደርጋል። የዚህ መፍትሄው ሁለት ነገር ነው አንደኛው ኢስቲዓዛ ማብዛት ነው ሁሉ ጊዜ አዑዙ ቢላሂ ሚነ ሸይጣን ረጂም ማለት ነው ማብዛት ሁለተኛው ከሸሪያ አንጻር ያለውን ሑኩም ማወቅ ነጃሳ አይኑ እስኪወገድ ድረስ ይታጠባል አይን ማለት የሚታየው ነገር ቁሱ እስኪወገድ ድረስ ይታጠባል ቁስ ያለው ነገር ከሆነ ሽት ያለው ከሆነ ሽታው መልክ ያለው ከሆነ መልኩ ጣም ያለው ከሆነ ጣሙ እስኪወገድ ድረስ ይታጠባል ከዛው ውጪ በቁጥር የተገደበ ነገር የለም በተለምዶ እስትንጃ ለማድረግ ሰዎች ግማሽ ሌትር ይበቃቸዋል። ከዛ በታችም ሊበቃ ይችላል እንደ ሁኔታው በቁጥር የተገደበ አይደለም። አብዛኛውን ጊዜ ጤነኛ የሆነ ሰው ወስዋስ የሌለበት ሰው ለስትንጃ የሚጠቀመውን ያክል ውሃ ከተጠቀሙ እስትንጃ ከማድረግ በፊት ሽንት እስኪቆም ከተ ከተ ከታገሱ ከዛ በኋላ ለሚከሰተው ነገር ቦታ አለመስጠት ነው መተው የወስዋስ አንዱ መፍትሄ መተው ቸላ ማለት ደጋግሟ ለማስታወስ። እስትንጃ ካረጉ በኋላ ሽንት ወጣ የሚል ስሜት እንኳ እንዲሰማ ሊያደርግ ይችላል። በእርግጠኝነት ሽንት የቆመ እስትንጃ አድርግ ያለው ዘር በላንተ ሸይጣን ማለት ነው። ወከዛልክ የተወሰኑ ሊቃውንት ዘንድ እስትንጃ ካረጉ በኋላ የውስጥ ልብስ ላይ ውሃ መርጨት ነው። የወስዋስ ችግር ያለበት ሰው እስትንጃ ካረገ በኋላ የውስጥ ልብሱ ላይ ውሃ መርጨት ነው። ልክ ሸይጣን ሌላ ሽንት ወጣ ሲለው አየቅድም ውሃ ነው የሚል መልስ እንዲሰጥ ማለት ነው። ወከዛሊክ በመሰረቱ ሙስሊም በኋራ ነው። ነጃሳ ከኋላ ነው የሚመጣው። ከኋላ መቶ የነበረውን ነጃሳ ካስወገደ በኋላ አንድ ሰው ተነጅስ ቢለው አይ እኔ በመሰረቱ ንጹህ ነኝ፣ ሙስሊም እኮ ነኝ፣ ቅድም ተነጅስዬ ነበረ፣ ነጃሳ ነክቶ የነበረ አስወግጅሀለሁ፣ ዞር በላንተ ነጃሳ፣ ሼይጧን ማለት ነው። በዚህ መልኩ ሸር አንፃር ያሉ ሕክሞችን፣ ብይኖችን በማወቅ በሮችን መዘጋጋት ይቻላል። ዳሩን ማወቅ ነው። በዚህ መልኩ የጀመረው ሼይጧን የሚያቆመው መቼ ነው? ተሰላችቶ ሶላት ሲያቆሙ።

አንድ ነገር ሰርቶ ካጠናቀቁ በኋላ ጥርጣሬ አይጎዳም። ለምሳሌ ሶላት የሰገደ ሰው ከጨረሰ በኋላ ሰገድኩ እንዴ ቢል አይጎዳም። ወዱ የጠር የጨረሰ ሰው ከጨረሰ በኋላ አንድ እግር ቀረ እንዴ ቢል አይጎዳም። እዛው ድርጊቱ ውስጥ እስካለው ድረስ ከተጠራጠሩ መልሶ ማስተካከል፣ ድርጊቱን ወይም ስራውን ካጠናቀቁ በኋላ ከሆነ የተፈጠረው አይጎዳም ነው የሚባለው። ወሃ ከዛ ኢሊ ሽኩኩ ተክትሩ ጥርጣሬ ከበዛም ይተዋል። ለምሳሌ ሁሌ ወዱ ሲያደርግ ሲያደርጋ ሰው። ግራ እጁን ካጠቡ በኋላ ፀጉሩን አብሶ ወደ እግሩ ሲሄድ ፀጉሩ የነበስኩ እንዴ ቢል አንዴ ከሆነ የተከሰተው መልሶ ማበስ፣ በየጊዜው ግን እንዲህ አይነት ጥርጣሬ የሚበዛበት ሰው ጥርጣሬ ከበዛ ይተዋል፣ እንደሌለ ይቆጠራል ነው የሚለው። በዚህ ዙሪያ ወስዋስ መንስኤውና መፍትሄው የሚል ትምህርት ከዚህ ፊት ዛሉን ማዕድ ላይ ቻናል ላይ ተሰጥተዋል። ቴሌግራም ያላችሁ እሱን ፈልጎ ወይም ደግሞ ከሚጠቀም ሰው አፈላልጎ ማድመጥ የተሻለ ነው። መንስኤውን መፍትሄውን የሚዳስስ ሰፋ ያለ ትምህርት ነው። ሌላው ሰው ምች መታኝ ሲል ምንድን ነው የሚመታኝ? እላለሁ። ትክክለኛው እኔ ሐኪም አይደለሁም አላውቅም ስለዚህ ነገር ግን ይሄ ከኢንፌክሽን ጋር የተያዘ ነው፣ ከኢንፌክሽን ጋር ከአየር ግጭት ጋር የተያዘ ነው የሚሆነው፣ የጤና ባለሙያዎችን ማማከር ወከዛልክ፣ በባህልም ምች ያስመታሉ የሚባሉ ነገሮችን መጠንቀቅ፣ እነዚህን ከተጠቀሙ አፈን አጽድቶ መውጣት ነው። በመሰረቱ አለው ወይ አዋል ምች እንዳለ በባህልም በሕክምና የሚታወቅ ነው። የኢንፌክሽን ችግር ነው የአየር ግጭት ነው። እና ምች ምንድን ነው? እንዴት ይፈጠራል? ይህን ይህን ዘርፍ የሚያውቁትን መጠየቅ ነው። አዎ መሰረቱ አለ። መጠንቀቅ በባህል ይጠቅመን የሚባለውን ነገር ማድረግ እንደ አቂዳ ተያይዞ ከሆነ አሁ አለ የሚከሰት ነገር ነው። መጠንቀቅና ለሱ የሆነውን ማድረግ ሴት ልጅ ሐይብ ላይ ሆና ቁራን መቅራት እንዴት ይታያል? ሐይብ ላይ ሆና ሴት ልጅ ቁራን መቅራት ትችላለች አትችልም? ሰፊ ኪላፍ አለበት። ራጅሑና ትክክለኛው በእጇ ሳትነካ በባዶ እጇ ሳትነካ መቅራት ትችላለች። ወላሁ ተላ አለም። አሰላሙ አሌይኩም ረመቱላ ወበረካቱ።